ኦላላ ዛሬ ደግሞ ባል ሚስቱን አልጋ ላይ ተኝቶ እየጠበቃት ነው። ሚስቱ ካው እንግዲህ ሻወር እየወሰደች ነው። ኦላላ ዛሬ ሮማንቲክ ላይ ናቸው ሀይሚና ቡራ። እየጠበቀ ነው ቀረሽ ምን ሆነሽ ነው ዘገይሽ ማሬ? መጣቸው፣ ማይ ጋድ መጣች። መጣሽ ሚስቱ ካው ተደስቷል በጣም። እሷ ግን እንደነገጠች ምን ነው ማሬ ዛሬ አልተመቸሽም። አይ ጭቅጭቅ ጀመሩ። ጭራሽ አይ ልማድ ልማድ እኮ አይለቅም። እሱ በጉጉት ነው ሲጠብቅሽ የቆየ። ኮዴ ዋይ ሀይሚዬ ምን ነሽ ነው በለው ጭራሽ። የሮጠች አረ ግፍሽ፣ ግፍሽ። ከወንድ ልጅ ጋር ትሳፈጭ? እሺ አሁን ብሩክ ምን ለማድረግ አሰብክ? አሁን ብቻ ልታድር ነው ከሷ ጋር ጋር አረ በጣም ነው የሚያሳዝነው። በእውነት በጣም አዝናለሁ። እሺ ምንድት ጎትቶ ሊያመጣት ነው ከወንድ ጋር ተሳፈጭ ብዬሽ ነበረ። አይ አይ ጉድሽ በለው በለ ጎትቷ መጣት። ለምንድነው አብረሽኝ የማተኝ ነው ጥያቄው። እንተኛ ነው እሷ ደግሞ አብሬ ያልተኛ ምን ነው ዛሬ? ዋይ ዋይ ዋይ! እምቢ አለች፣ አመረረች በለው በጉልበት ገፈተራት። አየምር ብቻው ልታሳድሪው ነው። አረግፍሽ አይ ሀይሚ እንዴት አትገልጊኝ ታይ አብረሽ ታይ ነግርልሻለሁ። አይ እኔ መታሻል የምሬ ነው ከወንድ ጋ በመጨረሻም ፈቀደችና ሮማንቲክ ሮማንቲክ ተጀመረ። ኦ እንደዚህ በጣም ጥሩ በጣም ጥሩ። ለማንኛውም መታገል ጀምረዋል። ፈቅዳለች አብራ ልታድር ነው። ብድር በምድር ማለት ይሄ ነው እንግዲህ ብሩክ። ብድር መለስ ካለ አንድ ቀን ሳያድር ። በለው <Romancy> ጎበዝ ጎበዝ! አይ ሀይሚዬ በጣም ነው የተሳቀቀችው ዛሬ። በቃ ልታለቅስ ትንሽ ነው የቀራት። ና ብሩክ እንግዲህ ያሁሉ ውሃ ተደፍቶበት እንደዛ ብሎ በሌሊት ሻወር ወስዶ እንደምንም ብዬ ብድሬን ሳልመልስማ ከዚህ ቤት አልወጣም በማለት እዛው ቤት አድሮ እንግዲህ ብድሩን መልሷል ማለት ነው። ሀይሚን አስለቀሳት ነው ምላችሁ። በጣም ነው ያስለቀሳት። እንደውም የሱ ሻወር ይሻላል። እሷ ግን በቃ የማታስበውና የማጠረጥረውን ነገር ነው ያደረገባት እኔ ግን ሁሌም አእምሮ ላይ አንድ ጥያቄ ይፈጥርብኛል። ምንድን ነው መሰላችሁ? ትቸዋለሁ ትቸዋለሁ ትቸዋለሁ ትቸዋለሁ ለማንኛው ማለት ነው። ኦ በጣም ደስ ብሎኛል። እኔ ይሄ ሮማንቲክ ነገራችሁ ነበር ናፈቃኝ። ቀጥሉበት አሁንም። እና ደግሞ ብሩክን በቴክስት ልጅቷ እየጨቀጨቀች ነው። እናቴ እዋይ እዋይ ዋይ! አንተ ከሷ ቤት ናም ታወራሃሌ በለው ማድረግ ትችላለህ እኮ ቡራዬ ቴክስቷ እንዳይደርስ ምናምን መቦለክ እኮ ነው። ሀይሚ መቦለክ ሲጀምር ያለፈ ሴክሲዋችሁን ማውራት የለባችሁም። የምሬ ነው። እኔ አንድ ሰው ከተውኩት እስከ መጨረሻው መተው እንጂ እህት ወንድም ተብሎ ነገር የለም። ያለፉ ፍቅረኞቻችሁ እህት ወንድም እንሆናችሁ ምናምን አይሰራም። ማውራት የለብን ቦልካት እንጂ እንደ በወልካት አይና ነው እና ሴትዮዋ እየጭቀጭቀሽ ነው ምናምን ምናምን እያለ ነው እና ወይ ቡራ ወይ የድሮ ፍቅረኛው የሞራል ውድቀት ነው የደረሰብሽ ማሪ። በቀደም አልፈልግሽም ተኝ ልኖርበታለች። ዛሬም ተኝ ባክሽ ሴትዮ እያለች ነው። ጭራሽ ሴትዮ ኦላላ ኦላላ! በጣም ያናድዳል ያናድዳል። እንዴት ናችሁ የኔ የወደች፣ ደህና ናችሁ? አለሁ በጣም ደህና ነኝ። ዛሬ እንግዲህ እነ ሀይሚ ሮማንቲክ ሲሰሩ አየሁና መጣውላችሁ ላወራ ማለት ነው። እና በጣም ደስ ብሎኛል። የሰሩ ቪዲዮ በጣም ነው ደስ የሚለው የሚያዝናናው። ከዛ ውጭ እንግዲህ ስለ ልጅቷን ብሩክ አንዳንድ ነገር እያወራን ነበረ። እሺ፣ ከዛ በፊት ግን ሰብስክራይብ እና ላይክ አድርጉ። ሲቀጥል ና ሲቀጣጥል ደግሞ አትሳደቡ። እና እንግዲህ ብሩክ ዛሬ አንድ ቀን ሳያድር ብርድሩን መልሷል። ሀይሚዬን አብረሽኝ ካላደርሽ ብሎ ሲያስጨናንቃት ሲያጨንቃት ነበረ የቆየው። እሷም አላድርም አይሆንም። ወይ ሀይሚ እንዲያው አንቺ ግን ድፍረትሽ ድፍረትሽ ግን እኔ እውነት ለመናገር ተቸዋለሁ ተቸዋለሁ። ምንም አልናገርም እና እንግዲህ ብድሩ አጸፈው ከባድ ነው። እንደዚ አይነት ነገር ስጀምሮ አጸፈው ከባድ ነው። ሀይሚ ትናንት እንደዚ አበስብሰሽው ማ ሻወር አድርገሽው በሌሊቱ ያን የመሰለ እንቅልፉን አተኛኙ እኮ ትናንት ኮ በቃ አለም በቃኝ እኮ ነው። በቃ ዘው ብሎ ቡራዬ ተኝቶ አለሙን እየቀጨ እንቅልፉን እየኮረሸመ ህልሙን እያለመ የነበረው ልጅ ህልሙን የቀጨሽበት ና ይሄን ነገር እንደዛ ሆኖ ብድሩን ሳይመለስ ቢቀር ይሄ በጣም እኔ ጃ ግፍ ነው ግፍ ነው እና ዛሬ እንግዲህ ሀይሚን ሲያስ ሲያስጨንቃት ነበረ የዋለው ማለት ነው። ማታ ይመስል ሌሊት ነው ቪዲዮ እየሰሩ ያሉት ሰሞኑን እና ደስ የሚል የሚያዝናና ምናምን ነው በነገራችን ላይ አሁን ብሩክን ሀይሚ ማለት ነው አሁን ፍጹም ትቷቸው መውጣቱ የበለጠ በቃ እነሱ እንዲቀራረቡ አድርጓቸዋል። ገብቷቸዋል። አንዳንዴ ኮ በመሀል ሰው ሲኖር ምናምን በጣም ትጣላላችሁ ብዙ ጊዜ እነሱ የሚጣሉት በመሀላቸው ጓደኞች ሲኖሩ ሰዎች ሲኖሩ ምናምን ነው እና አሁን ብቻቸውን መሆናቸው ግን የሆነ ኮንታክት ሊፈጥሩ ትንሽ ነው የቀራች። እየተግባቡ ነው፣ እየተግባቡ ነው። ብቻቸው መሆናቸው የበለጠ እያቀራረባቸው ነው ብዬ አስባለሁ። ከዛ ውጭ ግን ስለ ልጅቱ ያወራሁ ብሩክ አሁን ቴክስት እየላከችልኝ ነው። እሷ ምትልከውን ቴክስት እያየ ጨቀጭቅኛለች ምናምን፣ ቴክስትም ታወራላችሁ ቴ ከስ ተወራት አለ ተመለስላት አለ ትጽፍላት አለ እ ጥሩ አይደለም። መመለስ የለብም መጻፍ የለብም። ቦልካታ ካልፈለግካት፣ እንዴ ምን ሆነሃል? ሎክ እኔ ደግሞ ሴቶች ግርም የምትሉኝ ነገር ማለት ነው አንድ ሰው ከተዋችሁት በኋላ ሌላ ሰው ጋር ከሆነ በኋላ መጨቅጨቅ ምናምን ረ ይደብራል። ሼ የሚባል ነገር አለ የምር መተው ሆኑ መተው ያንሳ። እሱ ራሱ ፈልጓችሁ ተጸጽቷችሁ ሲመጣኝ በግድ ከኔጋ ካልሆንክ ብላችሁ ሙጭጭ ስትሉ የበለጠን የሚጠላችሁ እና በተለይ ወንድ ልጅ ማለት ነው በወንድ ያምራል በሴት ደግሞ ሲያስጠላ። እና ሴትዮ ማነሽ እንደ አንድ ቀን እስኪ ብቅ በይ እና ከረባብትሽ፣ ባየውሽ እና አጥመን ባሰጣንሽ እና እንግዲህ ቴክስ እየጻፈችለት እንዳለ ሀይሚም በምትጽፈው ቴክስት እየተናደደች እንደሆነ ሀይሚንም እያወራቻት እንደነበረ ነው። እንግዲህ ሀይሚ ስትል የነበረው ማለት ነው። እና በቃ ማውራት የለብም፣ ምክንያቱም በቃ ያለፈ የተውካት ሰው ከሆነች እሷን ማውራት እኮ አስፈላጊ አይደለም። በቃ ብሎክ ማድረግ ነው። በቃ ቻው። እንዳታወራ ከፈለግ በቪዲዮም ቢሆን አስጨቅጭቀኝ ምናምን። በእርግጥ በአንዱ ብሎክ ባያረጋ በሌላ ልትመጣ ትችላለች። ግን እኮ አለመመለስ፣ አንድ ሰው መተው መተው ከተፈለገ አለማየት፣ አለመስማት ከተፈለገ ብሎክ አድርጎ ቁጭ ነው። ሀይሚን ብትሆኝ በቃ ብሎክ አድርገሽ መተው ነው። የቅናት መንፈስ እንደሆነ በደንብ ማወቅ አለብሽ። እና እንግዲህ በእርግጥ ማጣራት አስፈላጊ ነው። የተፈጠረ ብዙ ነገር ይኖራል ምናምን እንግዲህ እኛ መጨረሻውን ማየት ነው። ልጅቷ የሆነ እውነት ካላት ከሀይሚ ጋር ሆኖ ከሆነ ጓደኛ የሆኑት ሌላ ነገርም ተፈጥሮ ከሆነ እራሷ ትመጣለች፣ እናያለን። ከዛ ውጭ ግን ቴክስቱ ምናምን በቃ በእርግጥ ያናድዳታል። ከመለስ ክላት ካወራሃት የተወሰነ ቀን ብታወራት ችግር የለውም። ምን እንደፈለገች ለምን እንደፈለገች ይጠይቃት። ግን ወደ ድሯችን እንመለስ ካለችህ አንተ ካልፈለግ እሷን ብሎ ካርገብ መጠናገር እኮ ነው። ማጠናገር አያቅትህም እና እንደዛ ብታደረግ ጥሩ ነው ብዬ አስባለሁ። ከዛ ውጭ አለቅላቂዎች፣ አንቦጫራቂዎች፣ ምናምኖች ትናንት እንግዲህ ሀብረኝ ካላደርክ ብላ ነው እያላችሁ ብዙ ዛቻ ምናምን ስትሉ ነበር። ስትበጠራረቁ ነበረ። ነገር ግን እንደዛ እንደማትፈልግ ሀይሚን ዛሬ እያያችኋት ነው አደለን? ልታለቅስ ትንሽ ነው የቀራት፣ በጣም ነበር የደነገጠችው የፈራችው ምናምን ምክንያቱም በቃ ብሩክን እዛ ቤት የምታሳድረው ስለምታምነው ነው። ምንም አያደርገኝ ብላ ስለምታምነው ነው። እሱንም ብዙ ጊዜ ስላየችው ብዙ ጊዜ አብረው ብዙ ቦታ ሄደው ምንም ስላላደረጋት ታምነዋለች። አሁን ብሩክም ማለት ነው እንደዚ አድርገኛ ብላ አታስብም። ግን አሁን በድንገት እንደዚህ ሲላት ደንግጣለች ምናምንና ሀይሚ እንደማትፈልግ በብዙ መንገድ አይታቸው ይሆናል ማለት ነው በቃ ይው የምትፈልገው በክብር ጠይቋት ምናምን ምናምን እንጂ እንደዚህ እኮ አብሮ መጋደም እኮ አያቅተም እኮ የሚያቅተው የለም። ሲጀመር ገባቸው አይደለም። ለእንደዚ አይነት ነገር እኳ አይጠፋም የቁም ነገር ትክክለኛ ሰው በስነ ስርዓት ምናምን ነው። እና ሲቀጥል ደግሞ ቢሆን እንኳን አብሮ ቢኖር እንኳን በቃ የማያስተምረን ነገር በነገራችን ላይ ሚዲያ አያወጡ። በጣም ጎበዝ ናቸው እነ ሀይሚ አሁን ዝም ብለው ያለ ሽማግሌ ያለምናምን አብረው የሚሆኑ ካፕሎች አሉ፣ ግን አብረው ሆነው ራሱ ያን ነገር ስለማያስተምር አያወጡትም። ሌሎቹ ማለት ነው። አብረው የሚሆኑ ሰዎች አሉ፣ ዝም ብለው አያወጡትም። በቃ ተለያይተው በተለያየ ቤት እንደሚኖሩም ልክ እንደ ፍቅርና እንደ ፈዋድ ማለት ነው። ገባችሁ አሁን ፍቅር ወለደች አደለ? ግን ስለማያስተምር ሽማግሌ ሳይጋቡ ምናምን ስለወለደች አያስተምርም። ሰውን መውጣት አያስፈልግም። በቃ ደበቃ አረጉት። በራሱ ጊዜ ወጣጅና እነሱም ራሱ በቃ ቢሆን እንኳን መውጣት አስፈላጊ አይደለም። እንደዛ ነገር በቃ ሰውንም ያስተምር ነገር ምናምን መሆን ያለበትና ሀይሚን እንደማትፈልግ እያያችሁ ነው። ዛሬ በዛሬው ቪዲዮ አይታችኋል ብዬ አስባለሁ። ትናንትና ብዙ ሰዎች በግድ አብረኝ ተኛ ብላ ነው ውሃ የደፋችበት። ለምን ብቻውን ይተኛል? በቃ ብዙ ሰው እንደዛ ስለሰማ ነውና እንግዲህ፣ በጣም ደስ ብሎኛል። ሮማንቲካችሁ ቀጥሉበት፣ ሄዱበት። ባይ ባይ።